እኔ እዚህ ማንችን ስትላችሁ እግዚኦ እግዚኦ ማኪ እግዚኦ፣ እንዴት ነው የማትከቢው? ወደሽ ነው ትገባያለሽ። ይኸው እየ አፍንጫ የራሱ መዓዛ የለውም ማለት አፍንጫ የራሱ መዓዛ የለውም ማለት፣ ሆነዋለን ማለት ነው። ጠረን የለውም። በደንብ አብራሪ። ይሄ ጥሩ ነው። በደንብ አብራሪ። ማእዜሉ ማለት የራሱ ሽታ እኛስ ልብሳችን የራሱ ሽቶ ሽታ አሉ አይደለም? አፍንጫ ግን የራሱ ሽቴ ስለዚህ የማንን ነው የሚያሸተው? ቆሻሻ ቆሻሻ ቆሻሻ ግዴታ አይደለ? ሁሉንም ያጣራ ሁሉንም አጣርቶ ቆሻሻ ከሆነ ቆሻሻ አዎ ስለዚህ አጤኖት ስለምን እንደተባለ ማለት ነው ኖር ብለና ያለ እንዴት ኖት እንደዚህ ዋ እና ይሄንን በምን መልኩ እንትን ይሉታል አፍንጫ እንግዲህ እስኪ እረፍ አረ ምን አይቻልም ባትሪ ጨርሷል አመሰግናለን። የለም ቻርጀር የለም። እና ይህን እንትን ካሁኑ እየተፈታተነን ነው ኔትወርክ ሄድ መለስ እያለ ማለት ነው። እስኪ ቆይ እንትን ሆነ ችኛዋን ነገር ላጥፋለት እየፈተነችው ከሆነ እሺ። አዋይ አሁን እኮ አብራ እንትናል ነው ግጽ ነው እኮ እና እዛ ጋር ገልጸ ነዋል ያው ለራሳችን እንደሚሆን አድርገን እንትን ማለት ነው። ተጨማሪ ውሻችን ማለት ነው። ተመችቶታል። በመንገድ እንደተኛ ያ ቤት የት ቢቀስ አታገድም። እስኪ አባቴ ሮቴ ያደርገዋል እንደ ተኛ ተኛ

የራሱ መዓዛ የለውም። ማለት እንግዲህ እሱ የለውም የሚያሸተው ሌሎችን ነው ማለት ነው፣ ያላቸው መዓዛ ያላቸው ክፉም የሆን መልካም ማለት ነው። ስለዚህ ምንድን ነው የሚባለው? ቆይ ይኸኛው ቪዲዮ ሲንቀሳቀስ ነው ማምነውን ኔትዎርክ ስትል ሌላ ንትን ውስጥ ልግባል። አዎ አቤት ምን አልሽ? አዎ፣ አይ እዛው ገባን። እዛ ማያቸው ቤታችንን ወደ ቤቶት ሄዱ። ወደ ቤቶት ወደ ነማኪ ቤት ነበርና አሁን ከነማኪ ቤት ወደ ራሳችን ቤት መጥተናል። አጸዳዋለሁ፣ ይጸዳል። ገና ምን አየሽና እዚህ ቤት እና ለዛ ነው መዓዛ የሌላቸው የራሳቸው መዓዛ የሌላቸው ሰዎች ንብረት የሌላቸው የራሳቸው የሆነ ታሪክ የሌላቸው የራሳቸው የሆነ ወግ፣ ስርዓት፣ ልምድ የሌላቸው የራሳቸው የሆነ ማንነት የሌላቸው አካላት የራሳቸው በዛው ተገላቢጦች ያላቸውን እነሱን ይተናኮላሉ፣ እንትን ይላሉ። በመልካም ከሆነ መልካም፣ ግን በክፉ ነገር ያያሉና የራሳቸው የሌላቸው ነገሮች እንደዚ አይነት ስለሆነ የሚያደርጉት ከነሱ እንጠበ ነው እና የኛን ሊያጣጥሉት ይፈልጋሉ። ይሄ መልካም አይደለም ይላሉ እነሱ ስለሌላቸው ማለት ነው። ይሄ ጥሩ አይደለም ይላሉ እነሱ ስለሌላቸው። ረፍ እስኪ አረ፣ እባክሽ እባክሽ፣ ትልቅ ሰው ነሽ ብታስገልጠን፣ አልቻለችም። ለማንኛውም ያ ነው የአፍንጫ በአፍንጫ የተወከሉት እነሱ ናቸው ማለት ነው። አፍንጫ እንግዲህ የራሱ የሆነ መዓዛ የለውም። የራሱ የሌሎችን እያሸተት ካላቸው ላይ ማለት ነው እንጂ የራሱ የለውም። እንደዛ ነው እነሱ የላቸውም። ነገር ግን ሌሎች ያላቸው እንትን ይላሉ። በሌላ መልኩ በሌላ እይታ

እና መልካም ነው እንደዚህ ስናመጣው ንብረትነቱ ይሌላል፣ እና እዛ ጋር ነው አቤት እንዳፍንጫ ትገኛለህ ነው። ያው መልካም ቢሆን መልካም ለመልካሙ ችግር የለም። ነገር ግን የሌሎችን ለማበላሸት እኛ ስለሌለም ብቻ ሌሎቹም እንደኛ እንዲያጡት እኔ ከሞትኩ ሰርዱ አይቀል ማለት ነው የሚሉ አሉ። እንደዛ አይነት የራሳቸው የሌላቸው፣ የራሳቸው ቃና የሌላቸው፣ የራሳቸው ወዝ የሌላቸው አረስንት እና ይህ ያለንበት ዓለም እንደዛ ናት። አሁንም እንደጨከነብን ነው። አይመጣ ኔትወርኩ። ግን ደስ ይላል፣ እንትን ይላል እንጂ አሪፍ ናት። እዚህ ጋር አየሁት አሪፍ ነው፣ እንደውም ጥርት ያለ ነው። ግን እንደዚህ ጣልቶ ደግሞ ያው ከብዛቱ ጥራቱ ይባላል። እየተሽከረከረም ቢሆን ምንድነው የሆነ የእምነቱ ቢሆን ቦታ ትዝብት ነው